የድሮ ባልና ሚስት ሲጣሉ አሉ ሚስትየው ተነስታ ወደ አሁኑ ወደ እናት ሀገሯ ነበር አሉ የምትሄደው ማለት ነው። አንዳንዶቻቸው ደግሞ መልስ አይመልሱም፣ በዝምታ ነበረ የሚያሳልፉት ይባላል። እስቲ ናው እናቶቻችን እንደዛ ናቸው። እና ትላንትና ሀይሚና ብሩኬ ማለት ነው የእውነት ዘና ፈታን አደረጉኝ። እንደ ትላንትና ተዝናንቼባቸው አላቅም። በሳቅ ጀምሬ በሳቅ ነው የጨረስኩት። ኩርፊያቸው ሲያምር ጭቅጭቃቸው ሲያምር። በቃ እንዲ በቃ ጥዋ ሰላም ይሆናሉ ማታ ጥል ማለት ነው። ይሄ እኮ ፍቅር እኮ ነው እንደዚህ የሚያደርጋቸው። አሁን ሀይሚ ትላንትና ብታጀራ ልትሄድ አልነበረም። ሰላም ሰላም፣ ጤና ስጥልን እያሰኒ ቤተሰቦች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገንና ትላንትና ማለት ነው ጨረቃዎቹ እኛ በማናቀው መጥተው በካሜራ ፊት ይጨካጨቁብናል። የምሬ ነው ምላቸው። ትላንትና ፈታን አደረጉኝ። በጣም ማለት ነው ማለት እኛ እናቀው ኬዞ በምን እንደተጣሉ ማለት ነው። ያው ሀይሜነች ጥፋተኛዋ፣ እንትኑ በቪዲዮ እንደተረዳ ነው ማለት ነው። ጥፋቷም እያመነች አልነበረም እና የምትመልሰው የእሱ ንዴቷ ንዴቱ መታክ በሆነ ትንሽ ነገር እንደሚናደድ እያወቀች እሷም ቀጠለር እያደረገችው ነበረ፣ እና ሁለቱም እኔ ለኛ ነኝ እኔ ለኛ ነኝ እንዲህ። የእውነት በስመ አብ እንደ ትላንትና ማርያም ነው ምላችሁ። ተዝናንቼባቸው አላቅ። በጣም ተዝናንቼ ነው ያየኸኝ። የእውነት ስንቴ እንዳየሁት ቪዲዮን ማለት ነው። ማለት ነገረ ስራቸው እንዳለ የልጅ ልጅ ናቸው እኮ ገና ናቸው እኮ እና ያሳዝናሉ። ደግሞ ኩርፊያቸውም ያምራል፣ ጭቅጭቃቸውም ያምራል። ብቻ ደስ የሚለውን ነገር በመጨረሻው እራሳቸው ነው አንዳቸው ይሸነፋሉ። እና ትላንት ተሸነፈች፣ ደስ አለኝ። ተሸነፊ ስላት እሺ ያለች ወደ አሁኑ ተመለሰች። እና እሺ ያለችው አንድ በቃ ዋን ሰከንድ ራሱ ሊዘጋ አትፈልግም አንድ ሰዓት ለምን ዋጋ አላት ብላለች። አሁን አሁን ብታጅራ አሁን ተነስታ ልትሄን ነበረ። ውሸት፣ እሱ ምን ይለኛል። በቃ እሱን መገናኘት ስለፈለገች ነው። እሱ በዝምታ ነው ነገሮችን መልስ የሚመልሰው። አሁን ሁለታቸውን ካልበረዱ እሱ በዝምታ ነው እንትን ያለው ማለት ነው። አሁን አንድ ቤት በስስት ቤት ሳይዘጋደር ይባላል እና አንዱ መብረድ አለበት አይደለ? ሁለቱም ሆቶ ነው፣ በቃ ገደል ሊገቡ ነው ማለት ነው። አሁን የሚታወቀው ሴት መብረድ አለባት። በቃ ሴት ብልህ ነች ይባላል አይደለ? እናቴ ሁሌ ትለኛለች፣ እና ሴት ብልህ ናት። በቃ እሱ አንደኛ ሪስፔክት ሊኖራችሁ ይገባል፣ ለፍቅረኛችሁ ማለት ነው። በምታወሮትን ነገር ትልቅ ሪስፔክት የሚባል ነገር አለ ሪስፔክት ሊኖራችሁ ይገባል። እሱ አይላትም ማለት አይደለም፣ ግን ደግሞ እሱ ሆት ሲሆን እሱ በትንሽ ነገር ነው የሚናደደው፣ እሷ በምታደርገው ነገር ልክ አይደለሽም። ልክ ያልሆናችሁበትን ቦታ ደግሞ ይሄ ልክ አይደለም ብላችሁ ስትጠየቁ ሲነገራችሁ ልክ ያልሆናችሁትን መንገድ ማሰብ አለባችሁ። ከዛ ስህተታችሁን ከስህተታችሁን መመለስ አለባችሁ። ገብታችሁ አላለ። እኔ ልክ ነኝ፣ ይሄን ሁሌ ልክ ነኝ ካላችሁ የእውነት ገደል ነው የምትገቡት። ይሄ ልክም ባትሆኑ ማለት ነው፣ ልክም ብትሆኑ አንዳንዴ የዛን ሰው ብላችሁ እንትን ማለት አለባችሁ። ሁሌ ደግሞ በተሳሳተ መንገድ አትሄዱ። እሺ፣ አሁን ሀይሚዬ ላይ ምንድና ብቻ መሸነፍ አትፈልግም። ሽንፈትን አትፈልግም። ሽንፈት ከዚህ በፊት አይ ተናግራለች ሽንፈቴን ማሳየት አልፈልግም ትላለች። እና መሸነፍ አለባችሁ፣ መንገድ መሸነፍ አለባችሁ። እና እሷ አሁን ብሩኬ በሚናገረው ቃላት የእውነት በጣም እንትን ይላል ማለት ልክ ካልሆናችሁበት መጥ በስነስርዓት የሁሉም ልብ ውስጥ የሚገባ ነው የሚናገረው የሚናገረው ትንሽ ሆኖ ሳይሆን ብቻ ቃላቶቹ ያንን ቃላት እንዲመልሳችሁ ነው የሚያደርገው። እና እሷ የሚናገራትን እናንተም የሚጠቅማችሁ ነገር መውሰድ አለባችሁ። እና አሁን የሁለታቸውን አንድም ልጅነት አለ፣ ሁለተኛ ወጣትነት የሚባል ነገር አለ፣ ፍቅር ማለት ነው። እና ፋይር ኤጅ ስትሆኑ የማንም አትሰሙም አሁን ሁለቱም ፋይር ኤጅ ናቸው፣ ሁለቱም ማለት ነው። ሶ አንዱን ኮንትሮል ማድረግ አለበት። የምር አሁን ሀይሚዬ ያየሁባትን ነገር በቃ ሴት ናት እሷ እንትን ማለት አለበት። ትንሽዬ ልጅነትም አለባት አይፈረድባትም። እሷንም ማለት ነው። እና ያው ዛሬ በፍቅር እንደሚመጡ አምሬ ሊ ሹር ይመጣሉ። ታርቀው ምናምን ወደ አሁኑ እዛው እያለ ፈተውታል ነገሩን ግን ደግሞ እሷ ቦታጀራ ልትሄድ አልነበረም። በጭራሽ አይደለም ቦታጀራ ለአንድ ሰከንድ እንደዚህ ሆነች ትተዋ። ቦታጀራ የምትሄደው ከብሩኬ መራቅ ሁለቱም እሷ በጭራሽ አትፈልግም፣ እሱም አይፈልግም እኮ የዛኔም እንደዛ የወሰነው ነበረ። እሷ በምታረጋቸው ነገሮች ነው እና የምታደረጋቸው ነገሮች አንዳንዴ እያናድዳሉ፣ ያብሳጫሉ። እና ከዛ ነገር ደግሞ ሁሌን በዛ ቦታ መገኘት የለባችሁ ማረም መታረም አለባችሁ። ትምህርት ቤት የምትሄዱት እያወቃችሁ የክሳት አይገባባችሁም፣ አይደለም ሳታቁ ነው። ኔክስት ዴይ አንብባችሁ ስትገቡ ትታረማላችሁ። ሶ ሀይምዬም የተደጋጋሚ ጥፋት እያጠፋች ነው እና ጥፋቷም ታምናለች፣ ደስ የሚለው ነገር ታምናለች። በስተመጨረሻ መጨረሻ ነው የምታምነው፣ ወደ አሁኑ አታምንም፣ ሽንፈትን ማሳየት አትፈልግም እና ይሄ ደግሞ ዴቱ ዴ ታስተካክለዋለች ብዬ አስባለሁኝ። እና በቃ በአጭሩ በጣም ነው ፈታ አደረጉኝ። በጣም ማለት ነው ተዝናንቼ ነው ያየሁት። በቃ ኤቭሪ በቃ ሁሉ ነገራቸው ደስ ይላል፣ ኮርፊያቸው ደስ ይላል። እና እንደው መጨረሻችን እያሳምርላችሁ እና እሷ የሆነ ነገር ስትናደድ ሂስቴሪ ላይ የሆነ ነገር ትለቃለች እና